ከዱርዬነት ወደ መሪነት ማልኮም ኤክስ ከየት ተነስቶ የት ደረሰ ከተራው ወንጀለኝነት ተነስቶ እስከ የጥቁሮች ነፃነት መሪነት እንዴት በቃ ታሪኮቹን ልንገራቸው! በስድስት ዓመቱ አባቱ በነጭ ዘረኞች ተገደለ የማልኮም ኤክስ አባት የቤተ ክርስቲያን ሰባኪና የማርክስ ጋርቤ የጥቁሮች መብት እንቅስቃሴ ደጋፊ ነበሩ። በዚህም ብዙ ዛቻ ይደርስባቸው ነበር። ማስፈራሪያዎቹ ግን ማስፈራሪያ ብቻ ሆኖ አልቀሩ። ከዕለታት አንድ ቀን ተገደሉ። ሬሳቸው ሲገኝ መኪና ደፍጥጦት ይገድላቸው ይመስላል። የማልኮም ኤክስ ቤተሰቦች ግን እውነታውን ያውቃሉ። የማልኮም አባት የተገደሉት በነጮች አክራሪዎች ነው። ያኔ ማልኮም ምኑንም ያለየ የስድስት ዓመት ታዳጊ ነበር። የማልኮም ኤክስ መከራ በአባቱ ሞት ብቻ አላበቃም። ከአንድ ዓመት በኋላ እናቱ የአእምሮ መቃወስ ደርሶባት ሆስፒታል ገባች። የቤተሰቡ አባላትም ተበተኑ። ማልኮም ኤክስም በማደጎ ለማደግ ተገደደ። ከሰባት ዓመት በኋላ በአእምሮ ሆስፒታል እንዳሉ እናቱ ከዚህ ዓለም በሞት ተለዩ። በመጨረሻ ሌላ መሄጃ የሌለው ይህ ጥቁር አሜሪካዊ ከማደጎ ቤት ወደ ማደጎ ቤት ሲሸጋገር ልጅነቱን ጨረሰ። ታዳጊ እያለ መጀመሪያ ወደ ቦስተን በኋላ ወደ ሐርለም ሄዶ የአደገኛ ዕፅ ንግድና ማጭበርበር ጀመረ። በጊዜው በሁሉም ነገር ነጭ መሆን ባይችል እንኳን እንደ ነጮች ለመሆን ይሞክር ነበር። ጸጉሩን ዞማ ለማድረግ ኬሚካል ይጠቀማል፣ ሁሌም ሙሉ ልብስ ይለብሳል፣ ከነጭ ሴቶች ጋር ብቻ ይተኛል። በዚህም ከጥቁርነት በሽታ የተፈወሰ ይመስለዋል። ዘረኝነት ጥቁሮች ጥቁርነታቸውን እንዲጠሉ አድርጓል። በዚህ የጥቁሮች ትልቁ ጠላት ዘረኛ ነጮች ብቻ አይደሉም። የዝቅተኝነትና በራስ የመተማመን ስሜትም ነው። ገና የ20 ዓመቱ ልደት ሳያከብር የሰው ቤት ሰብሮ በመግባትና በስርቆት ተከሶ ከእስር ቤት ተወረወረ። ከስድስት ዓመት በኋላ ከእስራቱ ሲፈታ ወጣቱ ሙሉ ለሙሉ ተቀይሮ ነበር። የለውጡ አብይ ምክንያት ሲጋራ ማጨስ ማቆሙ፣ የአሳማ ሥጋን መብላት መተዉ የሚጻጻፋቸው ደብዳቤዎች ወይም ደግሞ የናሽናል ኦፍ ኢስላም አባል መሆኑ አልነበረ። ወዳጆቹ የጥቁሮች መብት ተከራካሪ ነጮችንም በጥቁሮች ላይ ለፈጸሙት በደል ተፋራጅ እያሉ የሚያሞግሱት፣ ጠላቶቹ ደግሞ ዘረኝነትንና ሁከትን ሰባኪ እያሉ የሚተቹት ማልኮምክስ ዘ አውቶግራፊ ኦፍ ማልኮምክስ በሚለው የግል ሕይወቱን በሚተርከው መጽሐፉ ውስጥ ሕይወቱን ምን እንዳዳ ነው ራሱ እንዲህ ይነግረናል። በአካል ያገኙኝ በቴሌቪዥን የተከታተሉኝ ወይም ደግሞ የጻፍኩትን ያነበቡ ከስምንተኛ ክፍል በእጅጉ ርቄ የኮሌጅ ትምህርት ሁሉ እንደተከታተልኩ ሊያስቡ ይችላሉ። እውነታው ግን ያስተማረኝና የሞረደኝ እስር ቤት ነው። በእስር ቤት ቆይታዬ ቢምቢ ከሚባል እስረኛ ጋር ተዋወቅኩ። ከእስረኞች ሁሉ በሙሉ ጥሩ አስተያየት የነበረኝ ለእሱ ብቻ ነው። ቢምቢ የወህኒ ቤቱ ቤተ መጻሕፍት ቋሚና ማንኛው ደንበኛ ነበር። በማንኛውም ርዕሰ ጉዳይ ላይ ያለውን ዝርዝር እውቀት ስመለከት እደነቅ እቀናም ነበር። በቃላት ብቻ ክብሩን ሲያስጠብቅ ያየሁት የመጀመሪያው ሰውም ቢንቢ ነበር። ሁሌም ከሥራ መልስ አስራ አምስት እስረኞች ሆነን ቢንቢን ከበን እንቀመጣለን። ምን ታውቅና ለሚለው ንቀት አዘል አስተያየት በቸልታ መልስ ሳይሰጥ ያየሁት አንድ እስረኛ ቢንቢን ብቻ ነው። በተለምዶ ነጭ እስረኞች ለጥቁር እስረኞች አስተያየት ብዙም ግድ የላቸውም። ቢምቢ ሲናገር ግን ጠባቂዎቻችን ሳይቀር እሱን ለመስማት ያሰፈስፋሉ፣ ጆሮአቸውን ይጥላሉ። ቢንቢ ያላሰብነውን ርዕሰ ጉዳይ ዱብ ያደርግና በእኛና ከእስር ቤት ውጭ ባሉ ሰዎች መሃል ያለውን ልዩነት እኛ መያዛችን ብቻ መሆኑን ያስገነዝበናል። ቢምቢ ግልጽ እስኪያደርግልኝ ድረስ ሄንሪ ዴቪድ ቶሮ ስለተባለ ጸሐፊ ሰምቼ የማላውቀው እስረኛ እኔ ብቻ አልነበርኩ። በዚህ አጋጣሚ ቶሮ በሁለት መጽሐፍቶቹ ይበልጥ ይታወቃል፤ ዋልደንና ሲቪል ዲስኦቢደንስ። በተለይ ሲቪል ዲስኦቢደንስ የተባለው መጽሐፍ በሰላማዊ መንገድ ተቃውሞን እንዴት መግለጽ እንደሚቻል የሚያስገነዝብ፣ ጋንዲና ማርቲን ሉተር ኪንግም ጽንሰ ሐሳቡን በተግባር ያዋሉት ድንቅ መጣጠፍ ነው። ቢምቢ ስለ ሃይማኖት ማውራት ሲጀምር ይበልጥ ቀረብኩት። ከዛ በፊት ራሴን ከፈጣሪ በላይ አድርጌ ነበር፣ የሚመለከተው ሰይጣን ነበርኩ። የእሱ ማስተዋል ሲልቅብኝ ሲረቅብኝ ግን አለማመኔን እርግፍ አድርጌ ተውኩት። ከእለታት አንድ ቀንም እንዲያው በድንገት ጥሩ ጭንቅላት እንዳለኝና የእስር ቤቱን የርቀት ትምህርትና የቤተ መጽሐፍት አገልግሎት እንድጠቀም መከረኝ። ሌላ እስረኛ እንዲህ ቢመክረኝ ኖሮ ጣላው ነበር። ከቢምቢ ጋር ግን ማንም አይጣላም። ድሮ ከስምንተኛ ክፍል ትምህርቴን ሳቋርጥ ሰዎችን ከመዝረፍና ከማወናበድ በቀር ሌላ ጉዳይን የተመለከተ ነገር ዳግም እማራለሁ ብዬ አስቤም አለሜም አላውቅም። ከዚያ በፊት የተማርኩትንም ጎዳናውና ውንብድናው ነው፣ ሙልጭ አድርጎ አጥፍቶብኛል። ምኑንም ከምኑ ለይቼ አላውቅም። እህቴም እንግሊዘኛ ቋንቋንና የጽሑፍ ዘዴን በእስር ቤት ውስጥ እንድማር ሐሳብ አቀረበችልኝ። ከዚህ በፊት በጎዳና ላይ አደንዛዥ እጽ በሚሸጥበት ወቅት የላኩላትን ፖስት ካርድ አንብባ መልእክቱን መረዳት አልቻለችም ነበር። በዚህም መሠረት አሁንም ቢሆን በቂ ጊዜ እንዳለኝ በማመን የእንግሊዝኛ ቋንቋ ትምህርቴን በትኩረት መከታተል ጀመርኩ። በእስር ቤቱ ውስጥም መጽሐፍት ከክፍል ክፍል ሲዞሩ ያልተወሰዱትንና ይበልጥ የሳቡኝን መርጬ እወስዳለሁ። በትምህርቴ ገፍቼ መለማመጃዎቹን በብቃት መሥራት ስጀምር ረስቻቸው የነበሩ የሰዋሰው ሕግጋት ቀስ በቀስ ትዝ እያሉ ይመጡ። በግምት ከአንድ ዓመት በኋላ ምንም ግድፈት የሌለው ደብዳቤ መጻፍ ቻሉ። የታሰርኩት ኖርፎርክ ፕሪዝን ኮሎኒ እየተባለ የሚጠራው ወይን ቤት ነው። ከሌሎች እስር ቤቶች የላቀ በንጽጽርም፣ የተሻለ ሕይወትንም በተስፋ የሚሞላ ቦታ ነው። ከሁሉም ከሁሉም ግን የእስር ቤቱ ቤተ መጻሕፍት ድንቅ የሚባል ነበር። አንድ ፓርክ ኸርስ የሚባል ሚሊየነር በሞት ሲለይ የራሱን ቤተ መጻሕፍት ለእስር ቤቱ ተናዘዘ። ምናልባትም የእስረኞችን ጠባይ ከማረም አንፃር ፍላጎት ሳይኖሩ አይቀርም። በተለይ ለታሪክና ለሃይማኖት ትምህርት ትኩረት ይሰጣል። በሺህ የሚቆጠሩ መጽሐፍቶቹ ቤተ መጻሕፍታችንን አጨናንቀውታል። ቦታ ጠፍቶላቸው በሳጥን ውስጥ እንደታሸጉ የተቀመጡ መጽሐፍትም የትየለሌ ናቸው። በኖርፎርክ ማንም እስረኛ ቢሆን ፈቃድ ጠይቆ ወደ ቤተ መጻሕፍቱ መግባት ከመደርደሪያው ላይ ፈልጎም የሚፈልገውን መጽሐፍ መርጦ መውሰድ ይቻል ነበር። በመቶ የሚቆጠሩ ባለ ትላልቅ ቅጽ መጽሐፍት፣ አንዳንዶቹም በቀላሉ የማይገኙም ነበሩበት። ማንበብ ስጀምር ያገኘሁትን ሁሉ ዝም ብዬ ነበር የማነበው። ከጊዜያቶች በኋላ ርዕስ መርጬ እንዴት በትኩረት ማንበብ እንዳለብኝ እየተለማመድኩ መጣሁ። ቀደም ብዬ እንደገለጽኩት የቢምቢ ዘርፈ ብዙ ዕውቀት ያስቀናኝም እንደ እሱ ለመሆንም እጥር ነበር። ነገር ግን ለማንበብ የሞከርኳቸው መጽሐፍት ሁሉ ከጫፍ እስከ ጫፍ ወይንም ጥቂት ትርጉማቸውን የማላውቃቸው ቃላትና አረፍተ ነገሮች ይይዙ ነበር። ጭራሽም በሌላ በማላውቀው ቋንቋ የተጻፉ ይመስል ትርጉማቸው ግራ ያጋባኝ ነበር። ብዙ ቃላቶችንም እያለፍኳቸው ስመጣ ስለ መጽሐፉ ያለኝ ጠቅላላ ሐሳብና መረዳት እያነሰብኝ ሄደ። በመጨረሻ ግን ፍንትው ብሎ የታየኝ ሐሳብ መዝገበ ቃላትን መጠቀም ነበር። አዳዲስ ቃላትን ለማወቅና ለማጥናት ቀጥ ባለ መስመር ለመጻፍም እንኳን ስለማልችል የጽህፈት ችሎታዬን ማሻሻል እንደሚገባኝም ተገነዘብ። ከወህኒ ቤቱ አስተዳደርም መዝገበ ቃላትና እርሳስ በጥያቄ መሠረት ተሰጠኝ። ለሁለት ቀናት ያህልም የተሰጠኝም መዝገበ ቃላት በነሲብ ሳገላብጥ ቆየው። ይህን ያህል ቃላትም በእርግጥ መኖራቸውን አስተውዬ አላውቅም ነበር። የትኛዎቹን ቃላት ማወቅና ማጥናት እንዳለብኝ እንኳን አልተገነዘብኩ ግን አንድ ነገር ማድረግ እንዳለብኝ በማመን መገልበጥ ጀመርኩ። በጣም እየተጠነቀቅኩ በዝግታ በምጽፈው የእጅ አጣጣሌ በመዝገበ ቃላቱ የመጀመሪያ ገጽ ያሉትን ቃላት በሙሉ ከነ ስርዓተ ነጥቦ፣ በወረቀት ላይ ገለበጥኩኝ። አንድ ቀን ሙሉ ሳይወስድብኝ አልቀርም። ከዚያም የጻፍኩትን በሙሉ አንድም ሳላስቀር ለራሴ ጮክ ብዬ ማንበቡን ተያያዝኩ። ደጋግሜ የራሴን የእጅ ጽሑፍ ለራሴ ማንበብ ቀጠልኩ። በሚቀጥለው ጠዋት ከእንቅልፌ ስነቃም ስለነዛ ቃላት እያሰብኩ ነበር። በጣም ብዙ መጻፌም ብቻ ሳይሆን ከነመፈጠራቸው የማላውቃቸውን ቃላት ጭምር መገልበጤ ለራሴ ኩራት ፈጠረልኝ። የቃላቶቹን ትርጉምም ከትንሽ ጥረት በኋላ ማስታወስ ችዬ ነበር። ያላስታወስኳቸውን የቃላት ትርጉሞችም ከለስኩ። በጣም በመደነቅም ከሚቀጥለው የመዝገበ ቃላት ገጽ ላይ ያሉትን መገልበጥ ቀጠልኩ። በእያንዳንዱ ተጨማሪ ገጽ ስለ ሰዎች፣ ቦታዎች እንዲሁም የታሪክ ክስተቶች እያወቅኩ መጣሁ። እንደ እውነቱ ከሆነ መዝገበ ቃላቱ የመለስተኛ ኢንሳይክሎፒዲያ ያህል ነበር። በዚህ አይነት በአጠቃላይ የእስር ቤት ቆይታ ጊዜ ከአንድ ሚሊዮን ያላነሱ ቃላትን ጻፍኩ። የቃላት አቅሜ እየጎለበተ ሲሄድ ማንኛውንም መጽሐፍ ማንበቤ ሐሳቡንም ለመረዳት እየቀለለኝ እንደሚመጣ ግልጽ ነው። ብዙ መጽሐፍትን ያነበበ ሰውም በምናብ የሚከፈቱ አዳዲስ ዓለሞች መኖራቸውንም ይረዳል። ይህንንም እነግራችኋለሁ። እነሆ ከዚያን ጊዜ ጀምሮ እስር ቤቱን እስከምለቅበት ቅጽበት ድረስ በነበረኝ ትርፍ ሰዓት ሁሉ ሁሌም እያነበብኩኝ ነኝ። ቤተ መጽሐፍቱ እያነበብኩ ካልሆነ አልጋ ላይ ተኝቼ እያነበብኩ ነኝ ማለት ነው። ከመጽሐፍት ጋር በተአምር እንኳን ማንም ሊያላቅቀኝ አይቻለውም ነበር። ለወራትም ወንድሞቼ እየጠየቁኝ ትምህርቴንም እየተከታተልኩ መጽሐፍቶችንም እያነበብኩ ከነጭራሹም መታሰሬን ረሳሁ። እንደውም በመላው የሕይወት ዘመኔ እንደዚያ ነፃነት ተሰምቶኝ አያውቅም። የወህኒ ቤቱ ቤተ መጽሐፍት ህንፃውን ከትምህርት ቤቱ ጋር ይጋራል። ከሃርቫርድና ቦስተን ዩኒቨርሲቲ ጭምር በመጡ መምህራን አማካኝነት ትምህርት ይሰጣል። ሳምንታዊው የእስረኞች ክርክርም እዚሁ ይካሄዳል። ህፃናት ወተት ሊሰጣቸው ይገባል አይነት ርዕሰ ጉዳዮች ስሜታዊ እስረኞች የሚያደርጉት የጋለ ክርክር በጣም ያስደንቃል። በእስር ቤቱ የመጽሐፍት መደርደሪያ ላይ በማንኛውም ርዕሰ ጉዳይ ላይ የተጻፉ መጽሐፍት አይጠፉ። ሚሊዮነሩ ለቤተ መጽሐፍቱ ካበረከታቸው በሺህ የሚቆጠሩ አሮጌ መጽሐፍት አብዛኞቹ አሁንም በሳጥን ውስጥ እንደታሸገባቸው ከጀርባ ተቀምጠዋል። አንዳንዶቹ ጥንታዊ ሽፋናቸው የተላላጠና የደበዘዙ ናቸው። ቀደም ብዬ እንደገለጽኩት መጽሐፍቱን የለገሰው ፓርክ ኸርስት የሃይማኖትና የታሪክ መጽሐፍት ላይ ያተኩራል። ገንዘቡም ፍላጎቱም ስለነበረው በቀላሉ ከገበያ የማይገኙ ብዙ መጽሐፍት ከእሱ ስብስብ ውስጥ ነበሩ። ይህንን ስብስብ ማግኘት የሚችል ማንኛውም ተቋም፣ ኮሌጅ እንኳ ቢሆን በጣም ዕድለኛ ነው። በቀላሉ መገመት እንደሚቻለው የጠባይ ማረም ከፍተኛ ትኩረት ከሚሰጥባቸው እንደ እስር ቤት ባሉ ተቋማት የማንበብ ልምድ ይበረታታል። በደንብ ያነበቡ በተለይ ደግሞ በክርክር የሚሳተፉ እስረኞች ቁጥር ቀላል አይደለም። እንደውም አንዳንዶቹ ባለሁለት እግር ኢንሳይክሎፒዲያዎች ተብሎ ይጠራሉ። የዝነኛ ሰዎችን ያህል ትኩረትም ይስቡ ነበር። ማንበብና መረዳት ስችል አዲስ ዓለምም ሲከፈትልኝ፣ ያነበብኳቸው መጽሐፍት ማንኛውም ዩኒቨርሲቲ ተማሪ እንዲያንብ ከሚጠበቅበት የመጽሐፍት ብዛት በእጅጉ የላቀ ነበር። ከቤተ መጽሐፍቱ በላይም በክፍሌ ውስጥ በብዛት አነብ ነበር። በብዛት እንደሚያነብ የታወቀ እስረኛ ብዙ መጽሐፍትን ከቤተ መጽሐፍቱ ውስጥ መውሰድ ይፈቀድለት ነበር። ከሰዎች ተለይቼ በክፍሌ ውስጥ ብቻዬን ማንበብን እመርጥ ነበር። በንባብ የተመስጬ ባለሁበት ከምሽቱ አራት ሰዓት ላይ መብራቱን ሲያጠፉት ሁሌም በሽቅ ነበር። እንደ ዕድል ሆኖ ግን ከክፍል ፊት ለፊት ሆኖ ብርሃን የሚሰጥ የኮሪደር መብራት ነበር። ብርሃኑን አይኔ ከለመደው በኋላ ለማንበብ በቂ የሚባል ያህል ነበር። ስለዚህ ዘወትር መብራት ጠፍቷል ተብሎ ሲለፈፍ ወለሉ ላይ ተቀምጬ ማንበቤን እቀጥላለሁ። በየአንድ ሰዓት ልዩነት ጥበቃዎች ከክፍል ክፍል ሲዞሩ ዘልዬ ከአልጋው ላይ እወጣና እንቅልፌን የተኛው አስመስላለሁ። ፍተሻው ሲጠናቀቅም ተመልሼ ከአልጋው ወርድና ብርሃኑ በሚደርስበት የወለሉ ጫፍ ሆኜ እንደገና ማንበቤን ቀጥላለሁ። ጥበቃው ተመልሶ መጥቶ እስከሚጎበኝ የ58 ደቂቃዎች ጊዜ ድረስ በዚሁ ዓይነት እስከ ሌሊቱ 9 ሰዓት ወይም 10 ሰዓት ድረስ አነባለሁ። የሶስት ወይም የአራት ሰዓት እንቅልፍ በጣም በቂ ነበር። ማልኮም ኤክስ ይህንን ጽሑፍ ያካተተው ሴቭድ ወይም ዳንኩኝ ከሚለው ምዕራፍ ስር ነው። ማልኮም ኤክስ አንድ ቀን እንደሚገደል ሁሌም ያውቅ ነበር፣ ግን ፈርቶ አልተደበቀም። ዓለም አዲስና የተለየ ሐሳብ ያላቸውን አሳቢዎች፣ ፈላስፎች፣ የነፃነት መሪዎች አትወድም። ሶቅራተስ፣ ጋንዲ፣ ማርቲን ሉተር ኪንግ፣ ሁሉም ተገድለዋል። ማልኮም ከመገደሉ ከሰዓታት በፊት ለሚስቱ ቤቲ ሻባዝ ደውሎላት ነበር። እንዴት ነሽ? ኔ ፍቅር፣ እባክህ በጣም ፈርቻለሁ። ወደ ቤትና አትስጌን። ፍቅር፣ ምንም አልሆነም ለልጆቻችን እንኳን ብለህና አያደርጉትም፣ ደፍረው ካደረጉት ዓለም ሁሉ ማን እንዳደረገው ያውቃል። ማልኮም ስልኩን ዘጋ። ከሰዓታት በኋላ ኒውዮርክ ውስጥ ንግግር እያደረገ፣ ገዳዮቹ 16 ጥይቶች አዝንበውበት ተገደለ። የኤፍቢአይ ሜሞ ስለ ማልኮም እንዲህ ይል ነበር፦ በመላው አሜሪካ ውስጥ በጣም አደገኛ ጥቁር ሰው። እንደዚህ ባሉበት አፋቸው ደግሞ መልሰው እንዲህ ይላሉ፣ መሳሪያው ጉልበት ሳይሆን እውነት ነው። ስለ ማልኮሜክስ በደንብ ለማወቅ ሁለት አማራጭ አላችሁ። የመጀመሪያው የህይወት ታሪኩ መጽሐፍ ነው። አሌክስ ሃሌ የሚባል ደራሲ ቃለ መጠይቅ እያደረገለት ማልኮሜክስ ተገደለ። በድምፅ የተቀዳ ንግግራቸው ወደ ጽሑፍ ተለውጦ ማልኮሜክስ ከሞተ በኋላ በአመቱ ታተመ። ደራሲው አሌክስ ሃሌይ ሩትስ በተሰኘው የጥቁሮችን የባርነት ታሪክ የሚነግር ታዋቂ መጽሐፍም ጽፏል፣ ወደ ፊልም የተለወጠውን ድሮ ኢቲቪ አስኮምኩሞናል። ሁለተኛው አማራጭ ፊልሙ ነው። የማልኮም ኤክስን ታሪክ ወደ ፊልም ሲለወጥ ያዘጋጀው ታላቁ ስፓይክ ሊ ነው። የማልኮም ኤክስን ባህሪ የሚጫወተው ደግሞ ዴንዘል ዋሽንግተን። ፊልሙ የሦስት ሰዓት የአቡጀዲ ላይ ምትሃት ነው። በዚህ ፊልም ሁለቱም ጥቁር ጥበበኞች እያንዳንዳቸው አንድ መቶ ኦስካር ይገባቸው ነበር፣ ግን ሽልማቱን የሚያዘጋጁት አብዛኞቹ ዘረኛ ነጮች ናቸው። ነጭን ዝቅ ጥቁርን ከፍ የሚያደርግ ነገር ማየት አይወዱም። አቡጀዲው ላይም ሆነ በእውነተኛው ዓለም አበቃ።